ይህ የአማራ ክልል ፖሊስ የቴሌቪዥን ፕሮግራም ነው። ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ዛሬም እንደተለመደው ተገኝተናል። ዛሬ ግን በተለየ ሁኔታ ከስቱዲዮ ወጣ ብለን በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የሕንፃ ግንባታ ወይም ደግሞ እድሳት የለውጥ ስራዎች ከሚከናወኑበት ተግባር ጋር በተያያዘ የተለያዩ ጉዳዮችን ልናነሳ በዋና ጠቅላይ መምሪያው የቢሮ ሕንፃ ፊትለፊት እዚህ ላይ ተገኝተናል። አዎ እንግዲህ ዛሬ ከስቱዲዮ ወጣ ብለናል። ወጣ ባለመንገድ እንግዲህ የአማራ ክልል ፖሊስ የቴሌቪዥን ምርሀ ግብርን እንመራለን ማለት ነው። ዛሬ እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የተለያዩ መረጃዎችን ጨምሮ የአጠቃላይ ደግሞ በተለይ እዚህ የተገኘንበት ዋናው ምክንያት የህንፃ ሂደቱ እና አጠቃላይ ሂደቱስ ምን ይመስላል የሚለውን ጠቅላላ ሂደት የምናስጎበኛቸው ነው የሚሆነው። እንግዲህ ለውጥ መሰረታዊ ጉዳይ ነው። ለውጥ በሁሉ መንገድ ሲለካ ብዙ አውድ ይኖረዋል። የአማራ ክልል ፖሊስ የተለያዩ የለውጥ ሂደቶችን ሲያከናውን ሰንብቷል። እንግዲህ ብዙ የለውጥ ሂደቶች የማይታዩ ናቸው። የተለያዩ የለውጥ ሀሳቦች እንግዲህ ውስጥ ለውስጥ ሲዳብሩ ቆይተው ከነዛ መካከል አንዱ ምቹ ሁኔታን መፍጠር፣ የስራ አካባቢን ማስተካከል የሚለው ላይ ደርሰናል ማለት ነው። የህንፃ እድሳት ስራዎችም የዚህ አካል ናቸው ማለት ነው። እንግዲህ ከዚህ ቀደም በዚሁ አካባቢ የሚገኙ የማህበረሰብ ክፍሎች የፖሊስ አባላትና አማራር ሁሉ እንደሚያውቁት የዚህ ህንፃ አጠቃላይ ገጽታ እንዲህ አልነበረም። ውስጣዊ ገጽታውም ከዚህ በበለጠ የተሻሻለ ነው። ውጫዊ ገጽታው ከነበረው አጠቃላይ መልክ ይሄኛውን ገጽታና ውበት እንዲሁም መልክ እንዲይዝ ተደርጓል። ከዚህ ቀደም እንደምናውቀው በፊት ለፊቱ የነበሩ አጠቃላይ ገጽታዎች ሁሉ ተቀይረው የምናይበት ሁኔታ ላይ ደርሰናል። የሆነበት ዋነኛ ምክንያት ወቅቱን የዋጀ ጊዜውን የሚፈልግ የፖሊስ አገልግሎትን በተፈለገው ጊዜና ወቅት ለማህበረሰቡ ለማበርከት የሚቻልበትን ምቹ ሁኔታ ከመፍጠር ጋር የተያያዘ ነው። በቅርቡ የተጀመረ አዲስ አሰራር ነው። ነገር ግን በፍጥነት እየተከናወነ ደግሞ እንደዚህ አይነት ለውጥ እንዲላበስ ያደረገ ሁኔታ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እንዲህ ተቋማዊ ለውጥን ከማድረጉ በተጨማሪ የአሰራር ለውጦችንም እያደረገ አዳዲስ የአመራር ምደባዎችንም እየፈጸመ ይገኛል። በቅርቡም እንግዲህ በተቋሙ ውስጥ የተመደቡት ክቡር ኮሚሽነር ጄኔራል ዘላለም መንግስቴ የተቋሙ ስራ በማሳለጥና የሚፈለገውን ውጤት በማምጣት በኩል ከጀመሩት ስራዎች መካከል አንዱ ይሄ ሆኖ ተገኝቷል። እንግዲህ ዛሬም እዚህ ተገኝተን ይህን ፕሮግራም ለመምራት ቻልንበት ዋነኛ ምክንያት እየተደረጉ ያሉ ለውጦችን በጥቂቱ ተመልካቾች ለማድረስ ያክል ነው። ከዚህ ቀጥሎ እንግዲህ የተለያዩ ጉዳዮችንም እየዳሰስን ቆይታ እናደርጋለን ማለት ነው። አዎ እንግዲህ ከሰፊው በጥቂቱ ለእናንተ እያስቀነጨብን እያደረስ ናቸው ቆይታ የምናደርግ ይሆናል ከዚህ ቀጥታ ወደ ውስጥ ገብተን ደግሞ ሌሎች ጉዳዮችን እናስቀኛቸዋለን። አብራችሁን ቆዩ። የፖሊስ መረጃ እንደተለመደው የተለመደ ነው። እንግዲህ ሌሎች ፕሮግራሞችም አብረው ተካተዋል። የፖሊስ መረጃን ተከታትለን ወደ ቀጣዩ ዝግጅቶች እንለፍ። ከመረጃው በኋላ ተመልሰን እንመጣለን። አብራችሁን ቆዩ።